የኔን ማናፍቆት ተመልካቾች የኔን ቪዲዮ ያጨናነቀው ኮሜንት አለ። ፍቅር ጠፋች ፍቅርን አምጣልን የሚለው ኮሜንትና አስተያየቶች፣ በነገራችን ላይ በመጀመሪያ ከልብ ከልብ አመሰግናለሁ። ከልብ ከልብ ትመሰገናላችሁ። ለሰው ያላችሁ ፍቅር፣ ለሰው ያላችሁ አክብሮት እና ሲጠፉ ፈላጊ መሆናችሁ እንግዲህ በዚህ ታይቷል። በቃ ንጹህ ልብ፣ ንጹህ ፍቅር ነው ያላችሁ ለሰው። በጣም በጣም እናመሰግናለን። ታስቀናላችሁ። ሁሉም ፋኖች እንዲህ ቢሆኑ ላለኝ እና ሰው ሲጠፋ እንዲህ መፈለጋችሁ የሚበረታታ ነው እና ፍቅርን እንፈልጋታለን እናገኛታለን፣ ማለት ነው። አሁን የተሰጠ ሎኬሽን ወይ ደግሞ አድራሻ በእርግጠኝነትም ባይሆን ማገኛት ይመስለኛል። ወደ አድራሻው አብረን እንሄዳለን። እዛ ካገኘናት ሰርፕራይዝ ነው፣ ትልቅ ሰርፕራይዝ፣ በተለይ ለእናንተ ማለት ነው። እርግጠኛ ነኝ በጣም ደስ ይላችኋል። በዛውም ፍቅራችሁን ትገልጻላችሁ። ምንም ይሁን ምን ካሜራ ውስጥ አስገብቼ የማሳያችሁ ይመስለኛል። ባላናግራት ማለት ነው ማሳያችሁ ይመስለኛል። አልሬዲ ይህን ያክል እንደምትወዷት በፍጹም አላቅም ነበር። ክብር ይገባችኋል። የተለያችሁ ናችሁ። እንግዲህ የሰው ፍቅር ይስጣችሁ። በጣም ሰው ወዳድና ለሰው ትልቅ ፍቅር ያላችሁ ናችሁ። ከልብ አመሰግናችኋለሁ፣ ለዛ ማለት ነው ለፍቅራችሁ። እና ፍቅርን ፈልጋታለሁ ማገኛት ይመስለኛል። አሁን ቡና እንጠጣለን እና ውድ ተመልካቾች ወደ ቡና ቦታ እንሄዳለን፣ ቡና እንጠጣለን። ከዛም በኋላ ፍለጋችንን እንቀጥላለን። ካልሆነ ካልሆነ አፋልጉኝ ነው የምንለጥፈው። አፋልጉኝ መቼም ይገኛለች ብዬ ተስፋ አደርጋለሁ። ካልሆነ ማለት ነው ይሄኛው ካልተሳካ ይሄኛው ይሳካል። እንፈልጋት ሌስጎ። እንግዲህ ውድ ተመልካቾች ፍለጋ ወተናል። በጣም ደስ ይላል ሰው መፈለግ። ከዛም በላይ ከመፈለጉ በላይ ደግሞ ማግኘቱ ደግሞ ትልቅ ሰርፕራይዝ ነው። ምን እንደተረዳው ታውቃላችሁ በሰራችሁ ቪዲዮዎች ውስጥ ምን ያክል ለሰው ፍቅር እንዳላችሁ ለሰው ክብር እንዳላችሁ ምን ያክል ለሰው ናፍቆት እንዳላችሁ፣ ይሄ ደግሞ እንግዲህ በጣም ንጹሕ ልብ ያላችሁ ናችሁ ማለት ነው። የእሷ ፋኖች አሜዚንግ። በቃ ይሄንን አልጠበቅኩም ነበር። እድለኛ ናት። በነገራችን ላይ የሰው ልብ ውስጥ ይህን ያክል መግባት እድለኝነት ነው ብዬ ነው የማስበው። ወይ እንግዲህ ፈጣሪ ከረዳን እናገኛታለን። ፈለጋ ወጥተናል። ቡና ልጠጣ፣ ቡና እየጠበቅኩ ነው፣ ቡና እየመጣ ነው። እባካችሁ ሼር አድርጉ፣ ላይክም አድርጉ። እየለፋውላችሁ ነው፣ ለእናንተም ጭምር ነው። በዚህ ደግሞ እኔም ደስተኛ ነኝ፣ በመፈለጉ ማለት ነው። ትገኛለች፣ ምንም ችግር የለውም። ፈጣሪ በሰላም ያገናኘን፣ ዋናው እሱ ነው። እንገናኛለን ብዬ ተስፋ አደርጋለሁ ከእናንተ ጋር ከፍቅር ጋር ማለት ነው። በሰላም ፈጣሪ ያገናኛችሁ። ይህን ያክል እንደጠፋች እራሱን ያወቅሁት በእናንተ ኮሜንት ነው። በጣም ጠፍታለች ማለት ነው። በሰላም ያደርገው ለሁሉ። ግን በጣም በጣም በጣም ለእናንተ ትልቅ ክብር አለኝ። እኔ እናገኛታለን። እንግዲህ አትጠራጠሩ፣ በሰላም እናገኛታለን፣ ትመጣለች። በጉጉ ስንጠብቀው የነበረው ቡናም ያው ከቻለ እስከነ ግርማ ሞገሱ እስከነ ጀበናው እና ምንድ ነው የሚቀረው? እጣኑ ይቀራል፣ እጣኑም ይመጣል። ሌላ ምን ይቀራል? እዚህ ጋር እንግዲህ ፍቅር ትቀራለች። ቡናውን እንደጠበቅነው ሁሉ ደግሞ በትዕግስት ከጠበቅናት አንድ ቀን ከች ትላለች። ናፍቆታችሁን እረዳለሁ። ለዛ ነው እንግዲህ ማጽናናችሁ። በነገራችን ላይ ሁለት ሲኒ ነዋ የሚታያችሁ። በሁለት ሲኒ አልጠጣም። አንዱ ሲኒ የማ ይመስላችኋል? ስልኩም ሲኒውም የእኔ አይደለም። የካሜራ ማኑ ነው ባክ። እና ቪዲዮውን እየቀረጸ ያለው ካሜራ ማኑ ነው። አንዱ ስኒ እሱኑ ከቀረጸ በኋላ እንግዲህ ቡናውን ይጠጣል እንዳይቀዘቅዝበት ቡናችንን ከጠጣም በኋላ ወደ ተባልነው ነው ቦታ እየሄድን ነው። ያው መቶ ፐርሰንት ባናምንም ሀምሳ ሀምሳ ማለት ልናገኛትም ላናገኛትም እንችላለን በሚለው ነው። ይሄን ሁሉ እንድለፋ ያደረገኝ የእናንተ ኮሜንት ነው እና እየሄደን እንገኛለን፣ ወደ ተባልነው ቦታ ካገኘናት፣ ደስ ይለናል። እስቲ ሞከር መሞከር አይከፋም አደለ? እንሂድ እንግዲህ አብረን ውድ ተመልካቾች እንግዲህ እዚህ ያለች ይመስለኛል። የተሰጠን ሎኬሽን አድራሻ እዚህ ነው እና እዚህ የምናገኛት ይመስለኛል። አብረን እንሂድ። እኔ ቃሊን አክብሬያለሁ።